ተዘጋጅታለች ማለት ነው። በተለይ ሴቶችን የሚያስደፍር የሚያስረክስ የሚያሰቃይ ሰውዬ ለሱ ዋጋውን ለማስከፈል እንደገና ደግሞ እነሱን ከዛ ቤት ለማስወጣት ተዘጋጅታለች ማለት ነው። ይፉዬ እዛ ውስጥ ምን እንደሆነች ራሱን ስለምታውቅ እነሱም እንዴት እንደምኖሩ እነሱ ላይ ምን ጥቃት እንደሚደርስ ስለምታውቅ፣ በቃ ቆራጣች ማለት ነው ከዚህ ብቻ ከዛ ከወጣች አሁን ማስተካከል አቀታትም። እነሱ ካገኙት ግን ይገሉታል። እንደማገኙት ማገኙ ተስፋለኝ ማለት ነውና በክፍለ ሰላሳ አምስት ውስጥ እፉዬ እና ቤዛ አንድ ላይ ሆኖ ነበረ የሮጡት እና ናታን አስገድሉ ግደሉት የሚል መልእክት ስሰማ ለዛ ነው ይፋትን መታ የጣለችው። አመልጣ ደግሞ ናታን ለማዳን ነው ከዛ ቤት የወጣችው ማለት ነው። ራሱንም ለማዳን ናታንም ለማዳን እና ይሄን ስሰማ በቃ አቃታት ናታን ግደሉት የሚል ከባድ ነው፣ ከባድ ነገር ነው እና እንደዛ ነው ብቻ። በአሁኑ ላይ በአሁኑ ጊዜ ይፋትና ሉሊት በጣም ከባድ ከባድ ችግር ውስጥ ነው ያሉት፣ ፍርሃት ውስጥ ነው ያሉት። መቼ ነው የምንያዘው? ጉድ ሆነናል፣ ብዙ ምስጢር ታውቃለች፣ የፍራታ ካልተያዘች እኛ አለቀልን እያሉ ነው። ይፋትም ደግሞ ስለ እኔ ምስጢር ብዙ ነገር ታውቃለች፣ የፍራታ ካልተያዘች በቃ አልቆልኛል እያለ ነው። እና በንዴት ደግሞ እነኚህ ሰራተኞች የፍራታ ስላመለጠች ብቻ እነሱን አስወግዱት የሚል መልክት ሰጠ ማለት ነው የሰው ህይወት እሱ ጋር በረሮ ነው። እና የሚገርም ነገር ነው። ለዛ ነው ኤፉዬም ለጽዮን ምን አለችው? ወንድምሽን ጠብቂ። ወንድምሽ ችግር ውስጥ ነው ያለው፣ አደጋ ላይ ነው ያለው እና ወንድምሽ ማዳን አለብሽ። እንደገና እንዲሞት እንዲገሉት ትእዛዝ ተሰጥቷል። ስለዚህ ወንድምሽ ጠብቂ፣ ከቤት እንዳይወጣ ቤት እንዲቀመጥ አድርጊ ብላ መልእክት ላከለችላት ማለት ነው ለጽዮን። እና ደግሞ መካከላችሁ ጥላ ስላለ ጥንቃቄ እንድታደርግ እንዲያደርጉ ነው የነገረችው። ፍዬ ሁሉም ነገር ስለምታቅ ያው ሉሊት እዛ ቤት እዛ ያ ጊዜ በጥፊ የመታቻት እንደገና ደግሞ ሴቶቹ ሲያስደፍሩ እሷ ነበረች ተባባሪ። ሁሉም ነገር የፍራታ በእርሳበታለች ታውቃለች ታቃለች ስለሆነ ምስጢሩ ጥላት ማን እንደሆነ ከዛ ቤት አውቃለች። እና ተጠንቀቁ እየተባለ ጽዮንና ናታን ተደብቆ ነው የሚያወሩት። በርዘክቶ ቤዛ ራሱ እንዳሰማ ማንም እንዳሰማ ተደብቆ ሁለት ሆኖ በምስጢር ዞኖ ያሉትና በአሁኑ ላይ ግን ሁሉም ነገር የተሻሻለ ይመስለኛል። የፍራታ ጋኑ ቁልፍ ያለው እሷ ከዛ ካመለጠች ወደ ፖሊስ መሄደው አይቀርም እና አሁን አሁኑ ላይ ይፋት አደጋ ላይ ነው ያለው ማለት ነው። እና ለዛ ነው እሷም ለዳጊ ደውላ ዳጊ መትወሰዳት ማለት ነው። ወንድሙ ወንድም ጋሻ ነው አያችው። በጣም ነው የተደሰተ ዳጊ። አሁን ደግሞ ገኒ ይሄ ከሰማች አቤት አቤት፣ የእሷ ደስታ ልጄን እናት ወንድ ሆንኩ እንኳ ሳልነግራት ልጄ ከኔ ራቀች ብላ በጣም ነበር ያዘነችው። ግን ለናታን በጣም አዝና ነበረ። አሁን ግን በጣም ትደሰታለች። ለናታን በጣም ትደሰታለች። ለሷ ብሎ ለልጇ ብሎ ነው እንዲህ ሁሉ መሳወት የከፈለው። መጨረሻው ግን ያዛምርላቸው ነው። እኔም የምለው ከሁሉም ነገር ማለት ነው። እና የዛሬው ደስላል ኢፍራታ ካመለጠች በቃ እነኚህ ጠላቶች እስር ቤት የሚገቡበት የሚታሰሩበት የሚያዙበት ጊዜ ደርሷል እና ይፋት አሁን በጣም ደንግጧል። በጣም ደነገጠ። በቃ ይሄ ሁሉ ሊፋቴ ከንቱ ሆነ፣ ይሄ ሁሉ የሰራ ወንጀል ይፋ ሊወጣልኝ ነው፣ ጉዴ ፈላ እያለ ነው። ሉሊትም እየተንቀጠቀጠች ነው። ያደረገች ሁሉ ታውቃለች፣ ብቻውን እያወራች ገኒ ራሱ ሳምታታለች ለምንድን ነው ብቻ ብቻሽ የምታወሪ አብድሻል እንዴ ዛሬ ደሞ እብደት መጥቶብሻል ብላ አወራችሁ ማለት ነው ብቻ መጨረሻው ብቻ ያሳየን ይሄ ድራማ መጨረሻ የፉና የናታን መጨረሻ ያሳየኝ እኔ ይሄ ብቻ ነው ጉጉቴ እነሱ ከዚህ መከራ ከዚህ ስቃይ ከዚህ ፈተና ወጥቶ ተጋብቶ ልጅ ወልዶ ማየት ነው እኔ ያማረኝ እና የፉዬ ብላለችው በፊቱ ትዝ ታስታውሳ አብረን እንኖራለን እንጋባለን ቆንጆ ልጆችም እንወልዳለን ብላ ተስፋ አደረገችው። ግን ደግሞ እናታን ስደውልለት ለዳግ ሲደውል ላውል ላይ አድርግ ብላ የእሱን ድምፅ ስትሰማ እንዴት ፈገግታውን አይተችው ፈገግታውን የድሮ የተሰቃየች ሁሉ ራስታ የእሱን ድምፅ ስትሰማ ፈገግታው ራሱ በጣም ይማርካል እና ይፍራታ በጣም ተጎድታለች። ናታንም እንደዛ ሁለቱም ተጎድቷል። የተጎዳ ልብ አንድ ቀን አንድ ላይ ሆኖ ይድናሉ ማለት ነው። እና ከባድ ችግር ውስጥ ነው ያሉት በአሁኑ ጊዜ፣ እንደዛ ነው። ዳግም በጣም ነው የተደሰተው። አሁንም ዳግ እንግዲህ ደርሷል። አሁን አንድ ቀን ይነግራታል፣ እኔ ወንድምሽ ነኝ። በዛሬው ላይ በችግሬ ጊዜ እንኳን ዘመድ ስጋ የሚል ሰው የለኝም እና መንገድ ላይ ቢወድቅ እንኳን ማንም ሰው የሚያነሳኝ ሰው የለኝም እያለች ነው። ብቻ እሷ ሀብታም እንደሆነች የእናቷ ቤት እንደገባች ወንድሙ ጋር እንዳለች ካወቀችማ ጭራሹንም በቃ የሆነች ሁሉ መጥፎ ነገር የደረሰባት ሁሉ ራስታ ወደገና እንደገና እንደ አዲስ ሕይወቷን ትጀምራለች የምር እና የእነኝ ጠላቶች ደግሞ አንድ ላይ ሆኖ ያጠፋሉ ማለት ነው። ዳጊም እኮ አገዙዋል ናታን ያ ጊዜ ፎርጅ ናታን ይገደል የተባለ የወረቀቱ ፎርጅ ስለሆነ ነው የቤዛ ንብረት ሁሉ ቤዘና ግብተ የእሷን ንብረት ሁሉ ወረቀት ላይ አስፈርመ ወደ እኔ ስም አዞሬ ካልሰጥኸኝ እኔ ኤፍራተን አልሰጥም፣ አታገኝም ይገላታል ብሎ ስለአስፈራራ ብቻ ቤዘና ገባት ማለት ነው። ግን የቤዛ ንብረት እንዳይነካ የውሸት ወረቀት አሰሩ ማለት ነውና አሁንም ደግሞ ኤፍራተ ስላመለጠች የምንም የሚያመጡት ነገር የለም ብዬ አስባለሁ። ምናልባት ናታን ከያዙት ነው እና ናታንም ደግሞ ራሱን መጠበቅ አለበት፣ ይሄን እንደዚህ ካወቀ ጽዮንም ደግሞ ስላወቀች ወንድሙን እንደምትጠብቅ ተስፋ አለኝ። አሁንማ ወንድሙ ላይ እጇን አይኗን ጥላለች። እንደ ድሮ ከቤዛ ጋር ስትጃጃል አልነበርም። ቤዛም አሁን በአሁኑ ሰዓት በቃ ቤዛም በቃ ተስፋ እየቆረጠች ነው እና መስተፋቅር ያደርግበታሉ ድጋሜ ይውደደኝ፣ እያፈቅረኝ እያለች ነው። የሴጣን ነገር ይወድቃል ስለሆነ ኤፍራታ ና ናታን መቼም አይለያዩ። ዋናው እኮ ልብ ነው። ልብ ካለ ምንም ችግር ብመጣ፣ ምንም ፈተና ብመጣ፣ ምንም ነገር ብመጣ አይለያዩ እና እኔ በጣም ነው ደስ አለኝ። የእነሱ ፍቅር ምን አለበት እዚህ ምድር ድራማ ላይ ብቻ ለምን ሆነ? ግን እውነተኛ ፍቅር ድራማ ላይ ብቻ ነው እንደዚህ እንደዚህ የምር የሚሞትልሽ ሰው ያለ የለም የለም መቼም አለ እናትሽ በቀር ማንም እንደዚህ አያረግም ግን ይሄ እንደዚህ ሁሉም ሰው ከዚህ ተምሮ ትክክለኛ ፍቅር አንዱ ለአንዱ ቢኖር ደስ ይላል እና ውዶቼ በጣም ደስ የሚል ነው የዛሬው ድራማ በክፍል 36 እኔ በጣም እንትን ብያለው ማለት ነው ክፍለ ሰላሳ ሰባት እንግዲህ የፍራታ እና ናታ እንደሚገናኙ ተስፋለኝ ተስፋለኝ ማለት ነው ውዶች እንደዛ ነው እኔ ግን በጣም ነው ያስደሰተችኝ የፍራታ ማለት ነው ጃግናናት በቃ ቆራጥ ሰው ልጅ ቆራጥ ከሆነ ሁሉም ነገር እያሸንፋል ልፍስፍስ ከሆነ እኔ አልችልም ማድረግ አልችልም ካለ ይሞታል። ሌላ ሰውም ከችግር ውስጥ ማውጣት አይችልም ማለት ነው። እንደዛ ነውና የፍራታ በርችልና ታም እንደዛ በርታልን። አሁንማ ልቤ ተስፋ እንዲያገኝ ድምጽሽን አሳሚኝ፣ የትም የትም ኑሪ፣ የትም ኑሪ ከጠላቶችሽ አምልጥሻልና ብቻ ድምጽሽን አሳሚኝ ያለ ነውና ታን ብቻውን እያወራ ነው በፈገግታ በፈገግታ ማለት ነው። እና እንደዛ ነው ውዶችዬ፣ ደህና ሁኑ። አመሰግናለሁ። ላይክ ላይክ ሰብስክራይብ አድርጉ።